ክርስቶስ መድኃኒነ መጻ ወሃመ ወተሰቅለ ወሞተ በእንቲአነ ወአድሃነነ እኛን ሁላችንን ያድነን ዘንድ ክርስቶስ መድኃኒታችን ሰው ሆኖ መከራን ተቀበለ፣ ታመመ፣ ተሰቀለ፣ ሞተ። አሁንም በመከራው መከራችንን፣ በሞቱ ሞታችንን፣ በቁስሉ ኃጢአታችንን ይፈውስልን። አምላኬ እግዚአብሔር፣ እግዚአብሔር አምላኬ በህማሙ ምን አደረገልኝ? በዕለተ ዓርብ ስንል ዛሬ ዓርብ ናት እና በመስቀሉ ምን አደረገልኝ? በሞቱስ ምን አደረገልኝ? ይሄንን የምንመለከትበት ዕለት ነው። አምላካችን እግዚአብሔር ከክፉ ነገር ሁሉ ይሰውረን፣ በረድኤቱም አይለየን። እንግዲህ ህማማትን ስናስብ ከእሁድ ከሰዓት በኋላ ጀምሮ እስተ ዓርብ ምሽት ድረስ ይታሰባል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለአዳም በገባው ቃል ኪዳን ለሔዋንም በገባው ቃል ኪዳን መሠረት ያድነን ዘንድ ወደደ። በምግብ የገባውን ዲያብሎስ በጾም ያወጣ ዘንድ ጾመ። የዛፍ ቅጠል በልተው አዳምና ሔዋን ቢሞቱ በእንጨት ላይ ሊሰቀልላቸው ወደደ። አዎ፣ እርሱ ስለ ሁላችን መጽሐፍት በፈሪሳውያን እጅ አልፎ ተሰጠ። ሐሙስ ሌሊቱን ሙሉ ሲገርፉት 6666 ጊዜ በግርፋት መከራን ተቀብሎ ጠዋት በሶስት ሰዓት በገዢው ፊት አቆሙት። በዚች በዕለተ አርብ አንድ ጊዜ ወደ ሃና አንድ ጊዜ ወደ ቀያፋ ወደ ሊቀ ካህናቱ ሲያንገላቱት፣ ወደ ገዢዎቹ ደግሞ አምጥተው አንድ ጊዜ ወደ ሄሮድስ አንድ ጊዜ ወደ ጲላጦስ ሲያደርጉት ቅዱስ ማቴዎስ በወንጌሉ እንደሚነግረን ምዕራፍ 27 ቁጥር 11 ላይ ኢየሱስም በገዥው ፊት ቆመ። ገዥውም የአይሁድ ንጉሥ አንተ ነህን? ብሎ ጠየቀው። ኢየሱስም አንተ አልህ አለው። የካህናት አለቆችም በሽማግሎችም ሁሉም ከልጅ እስከ አዋቂ ድረስ ሲከሱት መድኃኒዓለም ኢየሱስ ክርስቶስ ምንም አልመለሰም። በዚያን ጊዜ ጲላጦስ ስንት ያህል ሰዎች እነዚህ ሁሉ እንደሚመሰክሩባት ሰማምን አለው። ገዢው ጲላጦስ እጅግ እስከሚደነቅ ድረስ መድኃኒታችን ኢየሱስ ክርስቶስ አንዲት ቃል እንኳ አልመለሰለትም። እኛን ለማዳን የመጣው አምላካችን ኢየሱስ ክርስቶስ ዝም አለ፣ መከራን ተቀበለ። ጊዜ ሰለስቱ ሰዓት አሃዝዎ ለኢየሱስ ወወሰድዎ ይስቅልዎ። ሦስት ሰዓት በሆነ ጊዜ ኢየሱስን ይዘው ይሰቅሉት ዘንድ ወሰዱት። በዚያ በዓል ህዝቡ የወደዱትን አንድ እስረኛ ሊፈታላቸው ሁልጊዜ ልማድ ስለነበራቸው ጲላጦስ ድንገት ብሎ እነሆ ምንም በደል ስላላገኘበት ኃጢአትም ስላላገኘበት ልማድ አላችሁና ለበዓል ማን ልልቀቅላችሁ? አላቸው። አምላኬ ኢየሱስ ለእኔ ሲል በምድራውያን ገዢዎች ፊት ቆመ። እኔ በእሱ ፊት እንድቆምለት፣ እኔ መከሰስ የሚገባኝን፣ እነሆ መገረፍ የሚገባኝን ግርፋቴን ወስዶ ክሴን ወስዶ እሱ ስለ እኔ ቆመ። ማን ልፍታ አላቸው። ህዝቡን በአንድ ድምፅ ጮሁ። በርባን የሚባል ወንበዴ ገዳይ ነበር። እሱ ይፈታ ኢየሱስን ግን ስቀለው ብለው ሁሉም በአንድ ድምፅ ጮሁ። ጲላጦስም አዘነ። ገርፈውት ይለቁታል ብሎ እነሆ አርባ ግርፋት አዞ፣ እነሱ ግን ብዙ ሺህ ግርፋቶችን ገርፈው አሁን ደግሞ ይሰቀል ባሉ ሰዓት እጁን ታጥቦ እኔ ከዚህ ሰው ደም ንጹህ ነኝ አለ። በቤተ ክርስቲያናችን የሚታወቅ አንድ ቅዱስ አባት አለ። ይህ አባት ስምዖን ዘአምድ ይባላል። ይህ ስምዖን ዘአምድ የጸለየው ጸሎት አለ። ይህንን ጸሎት ከዚህ ቀጥሎ እለዋለሁ። እናንተም ባላችሁበት ቦታ ይህንን የስምዖንን ጸሎት አብራችሁ በሉት። በልባችሁ አስቡት። በህሊናችሁ ቅረጹት። ወደ ሊቀ ካህናቱ ግቢ አስረው የወሰዱ ጌታ ኢየሱስ ክርስቶስ ሆይ ማህያዊት ወደ ሆነች አጸድህ ድረስ አስረሳበኝ። ጌታ ኢየሱስ ክርስቶስ ሆይ ጥልቆችንና ከፍተኞችን ፍጥረታትን በቃልህ አስረህ ያጸናህ ይህና አለመጠላ ዘንድ በፍቅርህ እሰረኝ። የቅዱሳን ቅዱስ ሆይ ባንተ ንጹሕ ሆን ዘንድ የተቀደሰውን ሰማያዊ ዓለም እንድከተል አድርገኝ። ጌታዬ ኢየሱስ ክርስቶስ ሆይ ከግንድ ጋር እንደ ታሰርክ በፍቅርህ ሰረኝ። ልቦናዬንም በፍቅርህ እሳትነት አሙቀው። ትከሻዎቼንም ከዓለማዊ ፍላጎት ማሰሪያ ሁሉ ፍታቸው። ወደ አንተ ደርስ ዘንድ ለእኔ የድህነት ኃይሉ ነኝ። ጌታዬ ኢየሱስ ክርስቶስ ሆይ አዳምን ከሞት ማሰሪያ ፈተህ ታድነው ዘንድ እንደ ታሰርህ፣ ከዚያ ዓለም ፍቅር ማሰሪያ ፍታኝ፣ በዘላለማዊ ፍቅርህ ሰረኝ። በጲላጦስ ፊት የቆምህ ጌታዬ ኢየሱስ ክርስቶስ ሆይ ያለ ነውር በፊት አቁመኝ፣ አንተ ህያ በባህሪ ንጹሐ ባህሪ ነህና። ጌታዬ ኢየሱስ ክርስቶስ ሆይ ይፈረድብ ዘንድ በጲላጦስ ፊት ቆምህ። ሱራፌልና ክሩቤል በገናናው ጌትነት ፊት የሚሰግዱ ሲሆን ይፈረድብ ዘንድ እጅህ በሰራችው ሸክላ ፊት እንዴት ቆምህ? ላንተ ክብር ምስጋና፣ ለትህትናህም ጌትነት ይሁን። ጌታዬ ኢየሱስ ክርስቶስ ወይ፣ የትህትናህን መንፈስ ስጠኝ። ይህችውም አምላክነትህ የተዋሃዳት ስጋቤህ ናት። የስምዖን በረከት ይደርብን። የታሰረው ኢየሱስ ክርስቶስ የእኛን ኃጢአት ይፍታልን። ሦስት ሰዓት ላይ በገዢው ፊት አቁመው በርባንን አስፈትተው ሊሰቅሉት መዳን ያለም ኢየሱስ ክርስቶስን ወደ ቀራኒዮ መስቀሉን አሸክመው ወሰዱት። ሶስት ሰዓት ላይ ፍርዱን ፈርደው እስከ ሶስት ሰዓት ሙሉ መስቀሉን አሸክመው እያንገላቱ የጎልጎታን የራስ ቅል ስፍራ የተባለውን ተራራ አውጥተው በስድስት ሰዓት መድኃኒታችን ኢየሱስ ክርስቶስን በቀራኒዮ አደባባይ በዕጸ መስቀል በሁለት ወንበዴዎች መካከል ሰቀሉት። ጊዜ ስድስቱ ሰዓት ሰቀልዎ ለኢየሱስ ማእከለ ክሌ ፈያት። ስድስት ሰዓት በሆነ ጊዜ የካህናት አለቆች ጌታ ኢየሱስን በሁለት ወንበዴዎች መካከል ሰቀሉት። አምላኬ ለኔ ምን አደረገልኝ? ሕይወቱን ሰጠልኝ። በስድስት ሰዓት ተሰቀለልኝ። እጆቹን ለሕማም ዘረጋልኝ። ስለኔ የእሸዋ አክሊል ደፋ። ስለኔ ልብሱን ገፈው ቀይ ሐር አልብሰው እነሆ አንገላተው በቀራኒው አደባባይ ላይ ሰቀሉት። አእምሮ ለቦ የሌላቸው አይሁድ በስድስት ሰዓት ልብሱን ገፈው በመስቀሉ ላይ ባረጉት ጊዜ እነሱ ልብሱን በገፈፉት ሰዓት አእምሮ ለቦ የሌላቸው ፀሐይ፣ ጨረቃ፣ ከዋክብት የአምላካችን እርቃና አይታይም ብለው ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብት ረገፉ። ሰባቱ ተአምራት ተከሰቱ። ምድር ተንቀጠቀጠች፣ አእባን ተፈተቱ፣ መቃብራት ተከፈቱ፣ የቤተ መቅደስ መጋረጃ ለሁለት ተቀደደ። ለካ ኃጢአታችንን ሊያስወግ ሰግድ በቀራኒው አደባባይ ላይ እጆቹን የዘረጋው ፀሐይ የምትታዘዝለት ጨረቃ የምትሰማው ከዋክብት የሚሰግዱለት ምድር የምትንቀጠቀጥለት አለታት የሚፈተቱለት እነሆ አሕዛብ ሁሉ የሚገዙለት አሕዛብን ሁሉ በገንቦ ውስጥ እንዳለች ትንሽ ጠብታ እሚያይ በሚዛን ላይ እንዳለች ትንሽ ትቢያ የሚመለከት ለካ እርሱ ሰማዩን የዘረጋው ምድሩን የመሰረተው ሀያሉ አምላክ ነው። በዚህ ሰዓት እነሆ ፀሐይ ብርሃኗን ከልክላ ስጨልምን ጨረቃ ደም ስትመ ከዋክብት ሲረግፉ የዛን ጊዜ እነሆ በታላቅ ኃይልና ግርማ ዓለም ሁሉ በሚናወጥበት ሰዓት ሰባቱ ተአምራት ተደረጉ። የዛን ጊዜ ይላል ወንጌላዊው ሲናገር ከቀኑ ስድስት ሰዓት ጌታችንን በሰቀሉት ሰዓት ነፍሱ እስከምትወጣበት እስከ ዘጠኝ ሰዓት ድረስ ዓለም በጠቅላላ በጨለማ ተዋጠ። ወንጌላዊው እንደሚነግረን በማቴዎስ ወንጌል ምዕራፍ 27 ቁጥር 45 ላይ ከስድስት ሰዓት ጀምሮ እስከ ዘጠኝ ሰዓት በምድር ሁሉ ላይ ጨለማ ሆነ። አዎ ጨለማ ሆነ። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ድምፁን አሰማ። በዘጠኝ ሰዓት ላይ ኤሎሄ ኤሎሄ ላማ ሰበክታኒ ብሎ በታላቅ ድምፅ ጮኸ። በመስቀሉ ላይ ሰባት ቃላትን ተናግሯል። አንዱ ሄ ነው። የዚህም ትርጉም አምላኬ አምላኬ ስለምን ታውከኝ ማለት ነው። በዛ ጊዜ ከቆሙት ሰዎች ሰምተው ይህስ ኤልያስን ይጠራል አሉ። ወዲያውም ከእነርሱ አንዱ ሮጠ፣ ሰፍነ ጊዞ ሆምጣጤ የሞላበት በዛ ሰዓት እንሆ አምላኬ አምላኬ ለምን ተውከኝ፣ ባለ ሰዓት ሰይጣን ዲያብሎስ ለካ አምላክ አይደለም አለ። እኔስ አምላክ መስሎኝ አለ። ለካ አምላክ አይደለም አለ። እነሆ ወደሱም ቀርቦ እንደለመደ ነፍሱን ከስጋው ሊለይ እነሆ በቀረበ በዛን ጊዜ መድኃኒታችን ኢየሱስ ክርስቶስ በእሳት ዛንጀር አንጠልጥሎ ሰቀለው። አምላኬ አምላኬ ለምን ተውከኝ ኤሎሄ ኤሎሄ አላማ ሰበቅታኒ ባለ ጊዜ ኤልያስ ያለ መስሏቸው ተታለዋል። ያ በቀራኔው ላይ ያለው እኮ ሰማይን የፈጠረው ነው። ያ በቀራኔው ላይ ያለው እኮ ዓለምን የዘረጋው ነው። ያ በቀራኔው በመስቀል ላይ የተሰቀለው የድንግል ልጅ እሱ የአብ ልጅ ነው። እሱ ያ በቀራኔው መስቀል ላይ እጆቹን ለሕማም ዘርግቶ አንገቱን ራሱን ዘንበል ያደረገው እኮ ለእኔ ለኃጢአተኛው፣ ለእኔ ለበደለኛው፣ ለእኔ ለረከስኩት፣ ለእኔ ለቆሸሽኩት፣ ለእኔ የሞትን ዛፍ ለቀጠፉ ለእኔ ለኔ ገነትን ትቼ ተሰደርኩት እኔ በምድረ ፋይድ ለወደኩት ለኔ ነበረ እንጂ እሱኮ አምላክ ነው፣ አምላክ የአማልክት አምላክ። እሱኮ ጌታ ነው፣ የጌቶች ጌታ። እሱኮ ንጉስ ነው፣ የነገስታት ንጉስ። እሱኮ ሃያል ነው፣ የሃያላን ሀያል። ዛሬም ብዙዎች አላወቁትም። ያን ጊዜ ሰይጣን አላወቀም። ቀረበ፣ በእሳት ዛንጀር ሰቀለው ይላል። ከዛ በኋላ አዳምን ካሳውን ተቀበለው፣ የሰው ልጆች ሁሉ ነፃ ወጡ። ጊዜ ተሰዓቱ ሰዓት ጸርሃ ኢየሱስ በቃሉ ወይቤ ኤሎሄ ኤሎሄ። በዘጠኝ ሰዓት ጌታ ኢየሱስ ቃሉን አምሰምቶ ኤሎሄ ኤሎሄ አለ። የዛን ጊዜ እንዳልኳችሁ ዋሆ ሰይጣን ቀረበ። በዛን ሰዓት ግን ኢየሱስ ነፍሱን ሰጠ። ጊዜ ተሰዓቱ ሰዓት

በዘጠኝ ሰዓት ኢየሱስ ቃሉን አሰምቶ ጮኸ። ያን ጊዜም ነፍሱ ከስጋው ተለየች። የዛን ጊዜ እንደገና እነሆ ብርሃናት ተመለሱ። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ምን አደረገልኝ? ስለ እኔ ተሰቀለልኝ፣ ስለ እኔ ተቸነከረልኝ፣ ስለ እኔ ሾህ አክሊል ደፋ ስለ እኔ ነፍሱን ሰጠ። አምላኬ መድኃኒቴ ኢየሱስ ክርስቶስ ስለ እኔ ነፍሱን ተወ። ያን ሆምጣጤ ተፋው፣ ኃጢአትን ትፏት ሲል ነው በሕይወታችን ዛሬ ይህ ነው መንግስተ ሰማያት ሊያገባን የተዘጋጀው የአምላካችን የማዳን ተግባር። በዚያን ጊዜ ዮሴፍ የአርማቲያው ዮሴፍ ከኒቆዲሞስ ጋር መጡ። ወደ ጲላጦስም ገብቶ ነፍሱ ወጥታለች እነሆ ወደ መቃብር እንቀብረው ዘንድ ስጋውን ስጠን ፍቀድልን ብሎ ለመነ። ጲላቶስም ፈቀደ። ወስደውም በአዲስ መቃብር ቀበሩት በመሸ ጊዜ ይላል ማቴዎስ በ27 57 እንደጻፈው ዮሴፍ የተባለው ባለጸጋ ሰው ከአርማትያስ መጣ እርሱም ደግሞ የኢየሱስ ደቀ መዝሙር ነበረ። ይኸውም ወደ ጲላጦስ ገርቦ ቀርቦ የኢየሱስን ሥጋ ለመነው። ጲላጦስም እንዲሰጡ ታዘዘ። ዮሴፍም ሥጋውን ይዞ በንጹሕ በፍታ ከፈነው። ካለት በወቀረው በአዲሱ መቃብር ከኒቀዱ መስጋር በመሆን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ቅዱስ እግዚአብሔር ቅዱስ ኃያል። ቅዱስያው የማትሞት ብለው እነሆ ገንዘው በአዲሱ መቃብር ቀበሩት። በመቃብሩ ደጃፍ ታላይ ድንጋይ አንከባለው ከደኑት። ጲላጦስም በማኅተም ዘጋው። አምላኬ ኢየሱስ ክርስቶስ ስለ እኔ ነፍሱን ሰጠ። አንተ አምላኬ ሆይ በመቸንከርህ በቁስልህ በደምህ በግርፋትህ በሞትህ በስቅለትህ ኃጢአቴን ወሰርክልኝ። ምከፍልህ ምንም የለም። ቀድሞ ምንም ሳልከፍልህ አንተ ወቸርነት አረክልኝ። አሁንም ያቸርነትህ ከመከራ ስጋ ከመከራ ነፍስ ይሰውረኝ አምላኬ። ለእኔ ነፍስህን ሰጠህልኝ፣ በደምህ ገዛኸኝ፣ ልዩ በሆነ ዋጋ በደምህ። የእናትህ እንባ፣ የዮሐንስ ለቅሶ፣ ያንተ ስቅለት እኔ ልጅህን ከኀጢአት ያውጣኝ። አሜን። ጌታዬ ለዘላዓለም እገዛልሃለሁ።